ማሻላህ በሎ እና በቃ ሩዝ ሰለችን እና ዛሬ እንደዚህ አድርገን ለምናምን በለም ተባብለን ተመካከርን ማለት ነው። ኑን እብላ አላችኋለሁኝ። አያምርም? ያምራል አደለም? ያምራል ማለት ነው። ብሉ። አሰላሙ አሊኩም ውድ ቤተሰቦች እንዴት ናችሁ? ደና ናችሁ? ሁኔ ደና ነኝ አልሐምዱሊላህ። ዛሬ ፓስታ በአትክልት እንዴት መስራት እንዳለብን በጣም ደስ የሚል ፓስታ በአትክልት እንዴት መስራት እንዳለብን አሳያችኋለሁኝ አብራችሁኝ ሁኑ ማለት ነው። እዚጋ አንዳንድ ነገሮችን አዘጋጅቻለሁ የሚያስፈልጉትን። ቅመሞቹን ደግሞ እየሰራሁ አሳያችኋለሁ ማለት ነው። እዚጋ ፓስታ ያለ፣ እዚጋ ደግሞ ቲማቲም አዘጋጅቻለሁ። ከዛም ቃሪያ አለ፣ ከዛም ደግሞ ጥቅል ጎመን፣ ከዛ ካሮት፣ ሽንኩርት አለ ማለት ነው። እና ይሄ እነዚህን አቀራርቤ ያለሁኝ እንዴት መስራት እንዳለብኝ ደግሞ አብረን እንሰራለን ማለት ነው። ተከታተሉኝ። እሺ ጓደኞች፣ ይሄን ቪዲዮ ስትጀምሩ ግን ላይክ በማድረግ ጀምሮ አስተያየታችሁን ደግሞ ኮሜንት ላይ ጻፉ። እኔን እያያችሁ ደግሞ የሰራችሁ እንዴት እንደሚጣፍጥ ኮሜንት ላይ ነገሩኝ ማለት ነው። እናም አብራችሁ የሆኑ ተከታተሉኝ፣ አብረን እንስራ ማለት ነው። እናም ጓደኞች፣ አሁን ዘይቴን ጨመርኩኝ። ዘይቴን ከጨመርኩ በኋላ ትንሽ ዘይቱ ጋልካለ በኋላ ሽንኩርቴን እጨምራለሁኝ ማለት ነው። ከዛም ሽንኩርቴን እጨምራለሁኝ። ሽንኩርቴን እንደዚህ በረጃጅሙ ነው የከተፍኩት። በረጃጅሙ ከከተፍኩ በኋላ ጨምረዋለሁ ከዘይቱ ጋር የተወሰነ ደቂቃ አቁላለዋለሁኝ ማለት ነው። ሽንኩርቴን እንደዚህ እየጠበስኩ ነው ማለት ነው። ትንሽ ተጠበሰ በኋላ ደግሞ ጨማምራለሁኝ ማለት ነው። እዚህ ጋር የፓስታዬን ውሃ አዘጋጅቻለሁ። ፓስታውን በጎን በሌላ እቃ ነው የምትቀቅሉት ማለት ነው ጫው ጨምራለሁኝ። ከዛ ደግሞ ትንሽዬ ዘይት ጨምራለሁ ማለት ነው። ከዛም ውሃው ከፈላ በኋላ ፓስታዬን ጨምርና እስከሚበስል ድረስ አቆየዋለሁ ማለት ነው። አሁን ሽንኩርቴን አቁላልቼ ጨርሻለሁኝ። ነጭ ሽንኩርት እጨምራለሁ ማለት ነው። ነጭ ሽንኩርት የፈለጋችሁትን ያክል እኔ ስለምወድ አንድ ማንኪያ በትንሽ ማንኪያ እጨምራለሁኝ። ከዛም ትንሽ ታመሳስሉት አላችሁ ማለት ነው። ከዛም አሁን ደግሞ ሽንኩርቴእና ነጭ ሽንኩርቴ እንደዚህ ካቁላለሁ በኋላ አንዲ ማንኪያ በትንሽ ማንኪያ እርድ ያደርጋለሁ ማለት ነው። ከዛም አመሳስለዋለሁ እንደዚህ ሽንኩርቴ፣ ነጭ ሽንኩርቴና እርድ ዘይት በቃ ያለው እዚህ ጋር አመሳስለዋለሁ ትንሽ። አሁን ደግሞ ጓደኞቼ ቲማቲሜን እጨምራለሁ ማለት ነው። ቲማቲሜን ጨምሬ እንደዚህ አመሳስለዋለሁኝ። ውሃዬ ፈልቷል። አሁን ፓስታዬን እጨምራለሁ ማለት ነው። እንደዚህ ፓስታዬን ጨምሬ ያለሆኝ እስከሚበስል ድረስ እጠብቀዋለሁ ማለት ነው። አሁን እንደዚህ ቲማቲሜን ጠብሼ ያለሁኝ ጥቅል ጎመኔን እጨምራለሁ ማለት ነው ጥቅል ጎመኔን ጨምር ያለሆኝ ትንሽ እንደዚህ ጥቅል ጎመኔን ካቁላለሁት በኋላ ካሮቴን ደግሞ ጨምራለሁ ማለት ነው። ካሮቴን ጨምር ያለሆኝ ከዛም አመሳስለዋለሁኝ ትንሽ ደቂቃ አብሮ ይበስላል ማለት ነው። እናም ጓደኞቼ እዚህ ጋር ትንሽ ጫው ጨምሮ እዚህም ያው ጨምራችኋል። ከዛ በኋላ ትንሽ ይበስላል ማለት ነው። አሁን ጓደኞቼ በስሎልኛል ቃሪያን ጨምሬ አጠፋዋለሁ ማለት ነው። ከዛም በኋላ ፓስታዬ ከበሰለ በኋላ አቀላቅለዋለሁ ሳቀላቅልም አሳያችኋለሁ ማለት ነው። እሺ ጓደኞቼ አሁን ፓስታዬ በስሏል። ጓደኞቼ ፓስታዬን አጠነፍፋለሁኝ ከዛ በኋላም እጨምራለሁ ማለት ነው። ከዛም ፓስታዬን ካጠነፈፍኩ በኋላ እዚህ ጋር ጨምረዋለሁ ማለት ነው። ይሄ እንደዚህ ሆኖ በስለዋል ጨርሰዋል። ፓስታዬን ጨምራለሁኝ ከዛም አመሳስዬ በቃ መብላት ነው። እሺ ፓስታዬን ጨምር ያለሁኝ ጓደኞቼ፣ አሁን አመሳስለዋለሁኝ ከዛም እንዴት እንደሚሆን አሳያቸዋለሁኝ። እንደዚህ ሆኗል ፓስታዬ፣ ማለት ነው። በጣም ነው የሚያምረው። ጣሙን በጣም ይጣፍጣል ብዬ ተስፋ አደርጋለሁኝ። እናንተም ሰርታችሁ ብሉ ማለት ነው። ይህን ይመስላል እንግዲህ። እስከ መጨረሻው ስለተከታተላችሁ በጣም አመሰግናለሁ። ሰርታችሁ ብሉ፣ አስተያየታችሁ ኮሜንት ላይ ጻፉ ማለት ነው። ፓስታዬ በዚህ መልኩ አልቋል ማለት ነው። አሁን ከጓደኞቼ ጋር እራት እንበላለን። ማሻለህ። በጣም ነው የሚያምረው። ማሻለህ በሉ እና በቃ ሩዝ ሰለችን እና ዛሬ እንደዚህ አድርገን ለምናምን በለም ተባብለን ተመካከርን፣ ማለት ነው። ኑን እብላ አላችኋለሁኝ። አያምርም? ያምራል፣ አይደለም? ያምራል ማለት ነው። ብሉ።